በስልክ ብቻ በፍቅርሽ እንዲሸንፍ የምታደርጊበት መንገድ። እነዚህን ቀጥሎ የምነግርሽን ነገሮች በማድረግ በስልክ ብቻ ወንድ ልጅ በፍቅርሽ እንዲሸነፍ፣ ስለ አንቺ ብቻ እንዲያስብ ማድረግ ትችያለሽ። ዛሬ ከእኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ እንዴት አድርገሽ በስልክ ወንድ ልጅን ጥልቅ ፍቅር ውስጥ መክተት እንደምትችይ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት ይህ ሁለተኛ የዩቱብ ቻናል ነው። በዚህ ቻናል ላይ ወንዶችን በተመለከተ እያንዳንዱን ነገር እናወራለን። ምንድን ነው ባህሪያቸው፣ ምንድን ነው የሚያስደስታቸው፣ ምንድን ነው የሚፈልጉት፣ እንዴት አድርገን ከእነርሱ ጋር ያለንን የፍቅር ግንኙነት ጥሩ ደስ የሚል ማድረግ እንችላለን የሚለውን እናወራለን። አዲስ ከሆናችሁ ሰብስክራይብ ማድረግና የዶል ምልክቷን መጫን እንዳትረሱ እና ደግሞ ሁላችሁም ከመጀመራችን በፊት ቪዲዮ ብዙ እህቶቻችን ጋር እንዲደርስ ላይክ አድርጉት፣ እሺ። እሺ አሁን ወደ ዋናው ነጥብ መግባት እንችላለን። በስልክ እንዴት አድርገሽ ማሸነፍ እንደምትችይ የተወሰኑ ነጥቦችን እነግርሻለሁ። ከዚያ በፊት ግን በዋናነት ጠቅለል አድርገሽ ከብዛት ይልቅ ኳሊቲ ላይ በደንብ እንድታተኩሪ ሪኮመንድ አደረግሻለሁ። ከእሱ ጋር ሆነሽ የምታሳልፊው ጊዜ መብዛቱ አይደለም ዋናው ነገር ኳሊቲ መሆኑ ነው። ዋናው ነገር መቶ ሜሴጅ መቶ ቴክስት መላክሽ ወይም መቶ ጊዜ መደዋወላችሁ አይደለም። ዋናው ነገር ሁለት ቴክስትም ሶስት ቴክስትም ልከሽ ግን በጣም የማይረሳ ፍቅር ውስጥ የሚከትል ሊሆን ይችላል። ብዛቱ ላይ ሳይሆን ኳሊቲ የሆነ ጥሩ ነገር መስጠትሽ ላይ አተኩሪ። የመጀመሪያው ነገር ፈጣን የሆኑ ቮይስ ሜሴጆችን መላክ ነው። እንግዲህ አሁን ባለንበት ዘመን ላይ በስልክ ብዙ አይነት አማራጮች አሉ አይደለ? ቮይስ በምናደርግበት ሰዓት ላይ መደወል እንኳን በማንችልበት ወቅት ላይ ቮይስ ማድረግ፣ ድምጻችንን ማሰማት። ለምሳሌ ጠዋት ከእንቅልፍሽ ስትነሺ ሊሆን ይችላል ሃይ፣ እንዴት ነህ? ደህና ነህ ወይ? አሁን እንደዚህ ገጥሞኝ እኮ በጣም ገርሞኝ እያልሽ ሊሆን ይችላል ወይም ደግሞ በቀንሽ ላይ በውሎሽ ላይ የገጠመሽን ነገር ኢሚዲየትሊ የተሰማሽን ስሜት በሰዓቱ ማለት ነው። በስልክ የሚኖር ኮንቨርሴሽን ሰዎችን ማግኘት ሳትችሉ ስትቀሩ ነው አይደለ በአካል እና ደግሞ በስልክም፣ ደግሞ አንዳንድ ጊዜ ለመደዋወል ቀጥታ ማይመች ሰዓት ሊሆን ይችላል። ግን በዛ ሰዓት የተሰማሽን ራሱን ስሜት ለመግለጽ የሚቀልሽ ነገር ቮይስ ነው። ሶ ቮይስ ማድረግ በዛ ሰዓት የተሰማሽን መልእክት ሪከርድ አድርገሽ ብትልኪለት በኋላ ላይ ሲያየው የተሰማሽ ስሜት እንዳለ እሱ ጋር እንዲደርስ የማድረግ ትልቅ አቅም አለው። ሞክሪ። እንዳልኳችሁ ጠዋት ስትነሽ ሊሆን ይችላል ከእንቅልፍሽ፣ ማታም ልትተኝ ስትል ሊሆን ይችላል። ቀን ላይም በውሎሽ የገጠመሽ ያስገረመሽ፣ ያስደነቀሽ ያሳቀሽን ነገር በዛ ሙድ በዛ ስሜት ውስጥ ሆነሽ ብትልኪለት ሞር ስሜቱ የመጋባት ትልቅ አቅም አለው። ሞክር። ሁለተኛ ዴት ማድረግ ነው በስልክ ማለት ነው። በስልክ ዴት ማድረግ ማለት ያው ዴት ማድረግ በአካል ሲሆን አብራችሁ ትገናኛላችሁ፣ ታወራላችሁ፣ ቆንጆ ምግብ ቤት ሄዳችሁ ራት ልትበሉ ትችላላችሁ። ምሳም ሊሆን ይችላል። ፊልም ልታዩ ትችላላችሁ። ብቻ የጋራ ጊዜ ማሳለፍ ነው አይደለም። ዴት መተዋወቂያ የጋራ የሆነ ጊዜ ማሳለፍ ነው። ልክ እንደዚህ አይነት ነገሮችን ማዘጋጀት በስልክም ይቻላል። እንዴት አድርገን ነው ይህን የምናደርገው ካላችሁኝ፣ ለምሳሌ አንድ አይነት ምግብ ሰርታችሁ መብላት ሊሆን ይችላል። በተመሳሳይ ሰዓት ላይ ተመሳሳይ ምግቦችን መብላት፣ ሁለታችሁ የምታገኙ የምትችሏቸውን ተመሳሳይ ምግቦች በተመሳሳይ ሰዓት ላይ መብላት፣ ተመሳሳይ ፊልም ማየት በተመሳሳይ ሰዓት ማለት ነው። መጽሐፎችንም እንደዚሁ ማንበብ አብሮ የመሆን ስሜት እንዲሰማችሁ ያደርጋል፣ ኮኔክት ያደርጋል ተመሳሳይ ነገር ስታደርጉ ማለት ነው። ሶ ተመሳሳይ የሆኑ አክቲቪቲዎችን በተመሳሳይ ሰዓት የማድረግ ልማዶችን ማዳበር አብራችሁ የሆናችሁ አይነት ስሜት እንዲሰማችሁ ያደርጋልና ይሄንንም ሞክሩት። በነገራችን ላይ ይህን ጥያቄ በተደጋጋሚ ስለምጠየቅ ነው የሰራሁላችሁ ቪዲዮ። የተለያዩ እንደዚህ አይነት ቶፒኮችን በማነሳበት ሰዓት ላይ ናፊ በስልክ ሲሆን በስልክ ከሆነ ስ የምንገናኘው እንዴት እናድርግ የሚሉ በርከት ያሉ ጥያቄዎች ስለሚገጥሙ ነው የሰራሁላችሁ እንደሚጠቅማችሁ አልጠራጠርም ፎን እንዴት የምንለው ወይም ደግሞ በስልክ ዴት ማድረግን ተለማመዱ አንድ አይነት አክቲቪቲዎችን ደስ የሚያሰኟቸውን የምትወዷቸውን መርጣችሁ በተመሳሳይ ጊዜ ማድረግ አብሮ የመሆን ስሜትን ይፈጥራል በጣም ያግዛል ሶስተኛ በጣም ዲፕ የሆኑ ወይም ደግሞ ጥልቅ የሆኑ ጥያቄዎችን ጠይቂው። አንዳንድ ጊዜ የምናወራቸው ነገሮች ዝም ብሎ ከላይ ከላይ አይዘሉም። የእውነት ከአንቺ ጥልቅ የሆነ ፍቅር እንዲይዘው የምትፈልጊ ከሆነ ዲፕ የሆኑ ጥያቄዎችን ጠይቅ። ለምሳሌ ከልጅነት ሜሞሪ ውስጥ የማስረሳው ነገር ምንድን ነው? ከልጅነት ካሳለፍከው የሚያስደስት ወይም በቃላ፣ ስለ ፋሚሊዎቹን በደንብ እንዲያወራሽ ስላሳለፈው የትምህርት ጊዜም፣ እነዚህ ልጅነቶቻችን ላይ የመጣንባቸው መንገዶች ላይ ብዙ ነገሮች አሉና እነዚህ ነገሮች ለሰው ሼር ባደረግን ቁጥር ሞር ኮኔክት የመሆን ኢንቲሜት የመሆን ነገራችን ይጨምራል። ስለዚህ ጠይቂው። ጀስት ውሎ እንዴት ነበር? በቃ ተመሳሳይ ነገሮችን መስማት ጀስት አሁን ላይ ያሉ አሁናዊ ነገሮችን ከመስማት በዘለለ ዲፕ የሆኑ ማንነቱን የሰሩት ማንነቱን የገነቡት ዛሬ ላይ ለህይወቱ አሁን ላለበት ትልቅ አሻራ ያላቸውን ነገሮች እያወጣሽ እንግዲህ እየበታተንሽ ብትጠይቅው ሞር እንዲያወራሽ እና። ከአንቺ ጋርም ኮኔክት እንዲሆኑት። ለማንም ይህንን ነገር ያላቅም ሊልሽ ሁሉ ይችላል፣ ማንም ጠይቆት ስለማያውቅ ማለት ነው። ሶ ሰውን ማወቅ ማለት ዛሬ ላይ ምን አለ፣ ምን ይሰራል፣ የት ነው የሚውለው፣ ምናምን ማለት ብቻ አይደለም። ሰውን ማወቅ ማለት ባክግራውንዱን፣ የሚሰማውን ስሜት፣ አይምሮ ላይ የቀሩ ነገሮችንም እንደዚሁ ለማወቅ መሞከር ነው። ሶ ይሄ በስልክ የምታደርጉት ኮንቨርሴሽን ወይም በስልክ የምታደርጉት ንግግር ደግሞ ይህንን ለማድረግ ሰፊ እድል ይሰጥሻል። ፊዚካሊ በአካል እያየሽው አይደለም። እሱ የሚነግርሽን ነገር በደንብ አድርገሽ እንድትሰሚ በደንብ እንድትረጅው እድል ይሰጥሻል ማለት ነው። ስለዚህ ለዛም ውሎ እንዴት ነበር ደህና ነህ ወይም ምናምን ከሚሉ ጥያቄዎች በዘለለ ጠለቅ ያሉ ስሜትን የሚኮረኩሩ ያሳለፋቸው፣ የመጣበትን መንገድ በደንብ እንዲያጫውትሽ የሚያደርጉ ጥያቄዎችን ጠይቀው። ይህን ስጠይቀውና ሲመልስልሽ፣ ከአንቺ ጋር በጣም ኢንቲሜት እየሆነ ይመጣል። ጥልቅ ፍቅር ውስጥም ይገባል። ልክ እሱን እንደጠየቅሽው ሁሉ አንቺም ደግሞ ስለ ራስሽ ንገሪው። በነገራችን ላይ ሰዎችን ስንቀርባቸው ይሁን አስበነው ይሁን ሳናስበው እንነግራቸዋለን ስለ ራሳችን። አስበነው የምንነግራቸውም ነገር ቢኖር ክፋት የለውም። ይህን ልንገረው፣ ይህን ሼር ላድርገው ብለን። ምክንያቱም ሼር ለማድረግ ማሰብና መውሰን ራሱ ቀላል አይደለም። ሰዎች በቃ በጣም ስለ ራሳችን ነገር የራሳችን ነገር አውጥተን ለመናገር ብዙ ነገሮችን እንፈልጋለን። ኢዚሊ መናገር አንፈልግም። የሆነ የወደድነው ሰው የሆነ ቦታ የሰጠነው ሰው ካልሆነ በስተቀር ሰው የምትወጂው ከሆነ እሱም ጥልቅ ፍቅር ውስጥ እንዲገባ የምትፈልጊ ከሆነ ስለራስሽ በደንብ ንገሪው። ስለ ራስሽ ኢኔሴንስ፣ አሁን ላይ እንዳልኩት ስለ ውሎሽ፣ ስለምታደርጊያቸው ነገሮች፣ አሁን ላይ ስላለሽበት ብቻ ሳይሆን ስላለፍሽበት መንገድ ስለመጣሽበት መንገድ፣ እዚህ ቦታ እስክትደርሽ ድረስ ምን አይነት ነገሮችን ምን አይነት ስሜቶችን እንዳሳለፍሽ በደንብ ንገሪው። ይሄን በምትነግሪው ሰዓት በሚያሳዝነው ያዝንልሻል፣ በሚያስደስተው ከአንቺ ጋር ይደሰታል፣ በሚያናድደው ይናደዳል፣ ሰዎችን ይወቅሳል ምናምን። እነዚህ ስሜቶች ደግሞ ሞር የኔ ናት የሚለውን ነገር እንዲፈጠርበት ያደርጋሉ። ምክንያቱም ሰዎች የሚያዝኑልን በእኛ ደስታ የሚደሰቱት በእኛ በገጠምን ነገር አብረውን ከኛ ኩል የሚናደዱት ለእኛ የሆነ ስሜት ሲሰማቸው ነው። በተቻለሽ መጠን ጀስት ስለውሎ ምናምን ከማውራት በዘለለ ስለ ላይፍሽ በቃ ስላሳለፍሽው ስለመጣሽው፣ ያኛው እኮ አልፏል ምናምን አይደለም፣ በቃ ይወቅሽ፣ ይረዳ። እነዚህን ነገሮች ማወቁ መረዳቱ ያንቺ የቅርብ ሰው እንደሆነ እንዲያስብ እንዲሰማው ያደርጋል። ታዲያ ከዚህ በኋላ የራስሽን ከሰማ በኋላ የእሱንም ከነገረሽ በኋላ ጥልቅ ፍቅር ውስጥ አለመውደቅ አይቻለውም። እነዚህን አራት ነገሮች በደንብ አድርገሽ ሞክሪያቸው፣ በጣም ይሰራሉ። በስልክ ቢሆንም እንኳን እነዚህን ነገሮች ዲስከስ ማድረግ ሞር እንድትቀራረቡ፣ ሞር እንድታወሩ የማድረግ ትልቅ ትልቅ እድልን ይፈጥራል። ሞክሪው። የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ እንደተማራችሁበት መቶ ፐርሰንት አልጠራጠርም። እዚህ ድረስ መታችሁ ዋውናፊ ቪዲዮ ተመችቶናል በጣም እናመሰግናለን ብላችሁ ላይክ ሳታደርጉ ልትወጡ ስትሉ ተይዛችኋል። ሁላችሁም ቪዲዮን ላይክ አድርጉት፣ ብዙ ወቶቻችን ጋር እንዲደርስ ያደርገዋል ዩቲዩብ አልጎሪዝም። እና ደግሞ ያላችሁን ሀሳብ አስተያየት ኮመንት ሴክሽን ላይ ያስቀምጡልኝ። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ አድርጋችሁ ይህን ቆንጆ ውብ ቤተሰብ ካልተቀላቀላችሁ ሰብስክራይብ አድርጉ። ሁላችሁንም ውድድ አደርጋችኋለሁ። ቻው